አንድ ቪዲዮ አንድ ቪዲዮ አይተን እንመለስ። ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ አንደኛ ውሃ፣ ሁለተኛ ደም፣ ሶስተኛ ወተት ወጣ። አንድ ነገር ረስተዋል። አንድ ነገር ዋነኛ ነገር ረስተዋል። ከጊዮርጊስ ከአንገቱ ከስሙ ከአይኑ ከአፉ ከምኑ ከሆዲቀው ይሁን እኔ ያለውቅም፣ ብቻ ከሆነ ነገሩ የፈለቀ ዋነኛ ነገር ረስተዋል። ዋነኛ ነገር ረስተዋል። እርስዎ እንደቆጠሩት ከሆነ አራተኛ ደረጃ ላይ ነው የሚቀመጠው፣ ግን መሆን ያለበት አንደኛ ደረጃ ላይ ነው። አንደኛ ነው መቀመጥ ያለበት። ለማንኛውም ጊዮርጊስ ከስሙ በስተጀርባ ከስዕሉ በስተጀርባ አጋንንታዊ ስራው ኢትዮጵያ እንዲህ አጥለቅልቆ የያዘ የኦርቶዶክስ ሃይማኖት ተከታዮችን እንደዚህ ሲያጦዛቸው ሲያስጨፍራቸው በስሙ አጋንንት የሚሰራበት የጊዮርጊስ ዋና ዋና ስራው ያው ይሄ ነው ዋና ስሙ። ዋና ከአንገቱ የፈለቀው ከስሙ የፈለቀው ኢትዮጵያ ምድር ላይ ይሄ ሰውዬ ከመጠራቱ የተነሳ ለኢትዮጵያ ትርፍ ሆኖ የቀረለ ይኸው፣ ይሄ ነው ይሄ ስጦታ ነው።